ውሸት ሲደጋገም እውነት ይሆናል ነው። ይህንን ውሸት ሲደጋገም እውነት እንዳይሆን እኛም ያለውን እውነታና ነባራዊ ሁኔታ ለሕዝባችን መግለጥና ማሳወቅ ስላለብን ነው። ይህ አገዛዙ ተስፋ ስለቆረጠ በሽንፈት ጎዳና ላይ ስላለ ሰራዊቱን አልቆበታል። በውጊያ ብቻ ሳይሆን ሳትዋጋ ንገስ ነው እንደተናገር ነው እያፈረስ ነው ያለበት ሁኔታ አለ። መሬት ላይ ከሌ ቦታን ተቆጣጠርኩ፣ እዚህ ቦታ እገኛለሁ በሚል ህዝብ ለማጭበርበር አለም አቀፉን ማህበረሰብ ለማዋሸት እየሞከረ ያለበት ሁኔታ ስላለ ይህን ግልጽ ማድረግ ስለሚያስፈልግ ነው። የአማራ ህዝብ ካልታገለ በመከፋፈል ብቻ ሳይሆን ሙሉ ለሙሉ ማጥፋትም ብኩን ማድረግም ነው የሚፈልጉትና ከአሁን በፊት ግፈኞች ሲወድቁ ሲንኮታኮቱ ሲያደርጉት የነበረውን ነገር እያደረገ ነው ያለው። ጣረሞት ላይ ነው ያለው። ህዝባችን በሚሰራ ፕሮፓጋንዳ በሚሰራ የሀሰት ቅስቀሳ በረብጣ ሚሊዮን ዶላሮች እየተሰራ ያለን ስራ ወደ ጎን በመተው ሀቁን ታውቀዋለህ፣ ህዝባችን ልጆችህ ደግሞ አለን። በእውነተኛው የትግል መስመር ከልጆች ጎን ሁነ። የነ እስክንድር ነጋ ቡድን ራሱን አፋህድ እያለ የሚጠራው ማለት ነው፣ በስም እንጂ በግብር መሬት ላይ የሌለ ምናልባትም በግብር መሬት ላይ ካለ ካገዛዙ ብልጽግና ጋር ሆነው የድሮን አስተኳሽ እግረኛ መንገድ መሪ ተተኳሽም ጦር መሳሪያም እየተቀበሉ እየተዋጉን ያሉበት ሁኔታ አለ። በአርበኛ ፊታውራሪ ደርሳን ብርሃኔ የተመራ ጦር እዚህ ደርሷን እዛ ደርሷን የሚል ፕሮፓጋንዳ አእምሮ በሌለው በሆድ አደሩ በነናትና ያልመኮነንም በርካታ ስራዎችን እየሰሩ ፕሮፓጋንዳዎችን እየሰሩ እያየን ነው። በየትኛውም አካባቢ ያለም ሀገር ያላችሁ የአማራ ማህበራት አጠቃላይ የአማራ አደረጃጀቶች ከአደረጃጀት ውጭም ሆነ በአደረጃጀት ውስጥ ያላችሁ የአማራ ተወላጆች እየከፈላችሁ ያላችሁት ዋጋ እጅግ ከፍ ያለ ነው። ከአሁን በፊትም አመስግነናል፣ አሁንም ከፍ ያለ ምስጋና አለን።